የእነሱንም ስታዩ በቃ ምን አይነት ነገር እየተሰራ እንደሆነ እያየሽ ነው አይደል? እኛ አሁን የምንፈልገው በቃ እነሱ ማን ነው፣ ብሩኬም ከእሷ ህይወት ወጥታለች በቃ። ከእኛ ህይወት መጨረስ ያለባቸው የእኛ ልጆች ብቻ ናቸው አለ፣ እነሱን ማስወገድ ነው ያለባቸው። ከነ አያስፈልጉም ካወዲያ። በቃ እሷም አጣርታለች አሁን ያለውን ነገር ሀይሚም አጣርታለች፣ ነገሩን አጣርታለች፣ አይደለ ጨርሰዋል። አሁን ከብሩኬ ጋ ነው። ማንም ሶስተኛ ሰው መግባት የለበትም። ጓደኛ ምናምን የሚባል ነገር የለም። ቁጭ ብለው ማውራት አለባቸው ሁለቱ ብቻ። በእንደዚህ መንገድ ያሰብኩት በእንደዚህ መንገድ ነው እንዲፈታ ምፈልገው። በቃ ስህተት ያደረኩት ይሄንን ነው ብላ ሀይሚ መናገር አለባት። ብሩኬም ደግሞ እኔ ያልኩሽ መንገድ በእንደዚህ መንገድ ነው፣ በእንደዚህ ብናረገው ደግሞ አሪፍ ነበረ። አሁን ስህተት ነው ሁለታችንም ስህተት ሰርተናል አሁን ወደ እንትናችን እንመለስ፣ ተባብለው ሁለቱ ናቸው ይቅርታ መባባል ያለባቸው። ሽምግ ሽማግሌ ማያስፈልጋቸው። ረሽማግሌ ሃይሚ አይደለም እንትና መምጣት አለባት። ሶሲ ለምን ሶሲ መምጣት አለባት? ለምን እሷ መምጣት ያለባትን መንገድ ንገሪኝ ትጂ ለምን መሰለሽ? እሷ አሁን በምታወርደው ሰዓት ሲከናወን የነበረው ነገሮች ሁሉ በቃ ውድቅ ነው የሚሆኑት ዛሬ ነው የነገው ማለት ነው እና የነገ ዛሬ ሶሲ ቅርሳት ተጠያየቁ፣ ሁለቱም አይሚም ሶሲም ማለት ነው። ስለዚህ ሶሲ ነጌ ሶሲ ነጌ ማን ነው የምትጠራው? ብሩኬና ብሩኬ ምትጠራው እና ታስጠርቃለች አዎ ከዛ ማን ቤት ነው የሚያልቀው ነገሩ? ብሩኬ ቤት ነው የሚጠናቀቀው። ከነገ ወዲያ ነው የሚጠናቀቀው። አይኔ አይኔ ከነገ ወዲያ ነው ነገሩ። አይ ከነገ ወዲያ ትበ አሁን ትበ። እኔ አይደለም ለእኔ ማልስ ስመልሱልኝ፣ እኔ ጥያቄ ጠይቃችሁኛል፣ ለኔ ምን መልሰው እመልሳለሁ። ቲጂ ለምን እንደዛ አልሽ? ሶሲ ለምንድን ነው የምትመጣው ወደ እነሱ? አወ ሶሲ ከመጣ ያኔ ማን እንሳጋ ይወልሽ? ህዝቡ የህዝቡ ጥያቄ ነበረው። ሃይሚ ጭንቅላት ውስጥም የነበረው ነገሮች ሁሉ ሶስ ዚህ ጋር እንደ ሽማግሌ ሆና ስትቆም ማለት ነው ነገሮችም ይከሽፋሉ። እኔ እንደዛ ነው የሚሰማኝ። ኖ ኖ ኖ ኖ ኖ እኔ ደግሞ አልሰማሁም። ለምን መሰለሽ? አዳምጪኝ፣ ዛሬ ምን አለች መሰለሽ? አዳምጪኝ፣ ዛሬ እኔም ያሰብኩት ነገር ይሄ አልነበረም፣ አንቺም ያሰብሽው ነገር ደግሞ ይሄ አልነበረም። እኔ ያሰብኩት በሌላ መንገድ ነው ይቅርታ ከማጋ ነው ጥሏ ጥለ ማለት ጥለ የነበረችው ከማጋ ነው ከሃይሚ ጋ ነው እንጂ ከብሩኬ ጋ አይደለም። ብሩኬ ነው ሰበቡ። ተመልሼ ልምጣ። ክርክር እንደዚያ ያለቻት

ይቅርታ እሷ ናታ ነገሩን የበጠበጠችው በእሷ ስለሆነ ላላላ ሀብምቲ ሶሲና ሶሲ ማምጣት የለባትም። ሶሲና ሀይ ብሩክ አብረው ከታዩ ሃይሚ ሌላ ሀሳብ ነው የምገበው አችልም ምክንያቱም ቡሩኬ እስከሆነ ድረስ ሶስና ያመጣው ቡሩኬና ሃይሚ መጀመሪያ ተስማምተው ለይቅርታ፣ ደግሞ ሶፊ ትመጣለች፣ ሶስና ትመጣለች እንጂ ቡሩኬ ነው። እ አዳምጪኝ፣ ይኸውልሽ ዛሬ ግጭቱ ከማጋ ነበረ። አለመተማመኑ ከማጋ ነበረ መርካቶ አለመተማመኑ። ሶሲና፣ ሃይሚ እኮ ትክክል አልነበረ። ሁለት በምን ምክንያት ዳኒን ትፈልጊዋለሽ በማለት ምክንያት አሁን እሷ ያሰበች ሳብ በሌላ በኩል ነበረ ሶሲ ከዛ ዳኒ ደግሞ በሌላ አየሽ፣ ሁለት ሀሳብ ነበር። እዚህ ጋር ግጭት የነበረው ግን አሁን ምን አለች ዛሬ? ሶሲ ምን አለች ሶሲ? ይቅርታ እስካሁን ላደረግኩሽ ላሰብኩብሽም ነገር ይቅርታ። እኔ ሳላውቀው ነው ያሰብኩብሽ ሃይሚ ምን አለች? እኔም ደግሞ ነገሩን እንደዚህ ስላከረኩት በቅርብ መት እየቻልኩኝ ስላከረርኩ በንዴት ብዙ ስለተናገርኩሽ አለቻቸው። ይቅርታ በቃ እዚህ ጋ ቅርታ እንዲባባሉ የሚፈለገው። የኔ ጋዜጠኛ፣ የኔ ልዩ ጓደኛ፣ የኔ ውድ እህል

አመሻችሁ ልጆቻችን፣ ሰላም የምንፈልገው ሃይሚና ቡሩኬን ጠርታ ነው። እኔ ደግሞ እያልኩ ያለሁት ሶሲ ሃይሚና ቡሩኬን አታስታርቅ ማጥራት ያለበት ወይ ብሩኬ ነው ወይ ሃይሚናቸው ነገ መጥራት ሃይሚና ምግደኝ እንግዳስ ማለት ነው ትጅጌ እንግዳስ ግደሉኝ። ሶስ ሃይሚና ብሩኬ አታስታርቅም። መቼም መስማማት አታውቅም። ማጣላት ነው ስራው። መምጣት አለባት። ይቅርታ ብሩኬ ይቅርታ መጠየቅ አለባት።

እኛ ልጆቻችን ሰላም እንዲሆኑ ነው የምንፈልገው። ምን አገባኝ ማንም ያስታርቅ ሰላም ብቻ ነው የምንፈልገው፣ ነው የእኛ ጥያቄ። ግን አሁን እኔ አሁን ሶሲ መታ ብሩክን ይቅርታ የምትልበት መንገድ እኮ ነው ያልገባኝ። ለምንደ ይቅርታ የምትለው አልትክክል። ሃይሚ የእኔም ሀሳብ ነው የእኔም ሀሳብ ነው። እናንተ አይደለም እንደዛ እንዳትሳሳቱ፣ እንደዛ አላልንም እኛ። ሶሲ ይቅርታ ትጠይቀውም ብሩክን እነሱ ሁለቱ እንዲስማማማ ማለች ነው ያለው እንጂ ይቅርታ ትጠይቃለች እኛ አላልንም።

እኔ እንደው የፈጠረ ጌታ እሷን አያመጣትም። እሷን አንድ ጋር አያመጣትም የፈጠረ ጌታ። እኔ እንደዚህ አትበሉ። በእንትን ብቻ ስላያችሁ፣ በቪዲዮ ብቻ ስላያችሁ የሰው ልጅ መገመት አንችልም። ዛሬ አሁን ትክክለኛ ነገር ስትሰራ ነበረ እያጠፋችሁ። የተሰጣት የተሰጣት ነው ካራክተሯ ነው። ይሄ በቃ እንዴ ሰድበናታል እኮ እኛ አልሰደብናትም፣ አይደለም። በጣም ተናደንባታል ግን ካራክተሯ ነው። ማ መታ ብታስማማልን ደስታችን ነው። ባት መጣም ደግሞ ደስታችን ነው። ሁለቱ ችግራቸውን የመፍታት አቅም ቢኖራቸው ለነሱም አሪፍ ነው፣ ሶስተኛ ሰው ሳይገባ። ምክንያቱም ሶስተኛ ሰው ሳይገባ ቁጭ ብለው ማውራቱን ቢለምዱት አሪፍ ነው። ሶስተኛ ሰው የሚላየ ለዛ ነው። እና እሷ መጣች እነሱ ሁለቱ ፈቱት፣ ለእኛ ደስታችን ነው። እንዴ እነ ጉዝጉዝ በማልገባ